እንዳደረጋቸው በስልጤ ዞን የሚገኙ አርሶ አደሮች ገለጹ። የሌማት ትሩፋት ስራ ከተጀመረ ወዲህ የስራ ባህል ለውጥ መምጣቱም ተገልጿል። መሐመድ ራህመቶ ዘገባውን አሰናድቷል። ከለውጡ ወዲህ በግብርናው ዘርፍ በተደረጉ ማሻሻያዎች አበረታች እንቅስቃሴዎች መታየት ጀምረዋል። የልማት ትሩፋት ኢኒሽቲቭ ተግባራዊ መደረግ ደግሞ ለስርዓተ ምግብ መሻሻል አስተዋጽኦ በማበረከት ላይ እንደሚገኝ ይነገራል። በስልጤ ዞን ምስራቅ ስልጤ ወረዳ ኢቲቪ ያነጋገራቸው አርሶ አደሮች ከዚህ ጋር በተያያዘ የተቀናጀ ስራ እየሰሩ እንደሆነ ገልጸዋል። ድለባ፣ ወተት፣ ቡና፣ ማንጎ፣ አቡካቶ እነዚህ ነው። ወተት ላም አስገብተናል። በሱም ው ተጠቃሚ ነን። በቀን አስር ሌተር እናስረክባለን በሬዎች ደግሞ እያዘለብን እንሸጣለን። በጎዎችንም የበሙኩቶች ያቅርብናል። በእነሱም በአንድ በግ እስከ ሶስት ሺህ ብር እስከ አራት ሺህ ብር ትርፋለሁ። በሁለት በግ ሶስት ብር ማለት ነው። እንቁላል አለ፣ ድንችም አለ፣ ጎመንም አለ። ያው ቡናም በበቂ ያለን ወተቶችም አሉ። አመጋገብ ሁሉ ነገራችን ተለውጠዋል። በሌማት ትሩፋት ስራ የምግብ ዋስትናን ከማረጋገጥ አልፎ በኢኮኖሚ ተጠቃሚ መሆናቸውንም ይናገራሉ። ድለባው በጣም አዋጭ ነው። ድለባው እስከ እስከ እዛ ይሸጣል። በአመት እስከ መቶ ሺህ አካል ይሸጣል። አቡካቶ፣ ማንጎ እስከ ሁለት መቶ ሺህ እስከ መቶ ሀምሳ ሺህ ይሸጣል። ያገኘ ጠቀሜታ ቤት ሰርቼ በታለው ከተማ መሬት ገዝቼ ይበታለሁ እዚህም ራሱ የማሳ መሬት ገዝቼበታለሁ። ኢኮኖሚውን ከከብቶች የተረፈውን በወተት እንትን አደረግነውን አንድ በሬ ገዝናል በወተት። በበሬ የተረፈውን ደግሞ በግ ገዝተናል። በስልጤ ዞን የምስራቅ ስልጢ ወረዳ ግብርና ጽህፈት ቤት ኃላፊ ጀማል ሀሰን በወረዳው በርካታ ቀበሌዎች የተለያዩ የሌማት ትሩፋት ፓኬጆችን እየተገበሩ እንደሚገኙ ገልጸዋል። የፍራፍሬ ላይ የሌማት ትሩፋት ላይ በሰራናቸው ስራዎች በአደረጃጀትም ጭምር እየሄድንበት ስለሆነ ማለት ነው። አቅደን ያው ከሰው ጋር ተግባብተን ንቅናቄ ፈጥረን ስልጠናዎችን ሰጥተን የሙያ ድጋፍ የኪሎት ድጋፉን በዛ ልክ አውርደን ታች እየተሰራ ስለሆነ በጣም በበርካታ አርሶ አደሮች ለውጡ መጥተዋል። በተለይም ውሃ ገብ የሆኑ ሰባት ቀበሌዎች አሉ። ሰባቱ ቀበሌዎች ላይ የሙሉ ፓኬጅን ይዘን እየሰራን ያለንበት ሁኔታ አለ። የክረምት ምርት አሉ፣ በጋ ምርት አሉ። በዛ ልክ እየሄደ ያለበት ሁኔታ አለ። የምስራቅ ስልጢ ወረዳ ዋና አስተዳዳሪ ሳሎፋኔ በበኩላቸው የሌማት ትሩፋት ስራ ከተጀመረ ወዲህ የኅብረተሰቡ ተጠቃሚነት በመጨመሩ በልማት የሚያደርገው ተሳትፎ ማደጉን ጠቁሞ የስራ ባህል ለውጥ መምጣቱንም አስረድተዋል። ሌማት ትሩፋት ከመጣ በኋላ ብዙ ስራ አጦችን ስራ ኑራቸው የማይሰሩ ሰዎችን ወደ ስራ እንዲገቡ አድርጓል። ገንዘብ እንዲያገኙ አድርጓል። ቤተሰባቸውን በተለያየ ችግር የነበረበትን ከችግር እንዲያወጣ ያደረገበት ሁኔታ አለ ማለት ነው። ስራ ባህል ትልቅ ለውጥ አለው። ከዚህ ፊት በተለይ አሁን ቅድም እንስቻለሁ ግብርና ነው አብዛኛው ሰው የሚተዘሩ ብለናል። ስለዚህ ከዚህ በፊት በአመት አንድ ጊዜ ሁለት ጊዜ ሲያለማ የነበረው ሰው አሁን በዚህ ሰዓት ላይ አምስት ጊዜ ያለማል። አምስት ጊዜ ጸደይ ያለማል። መስኖ ያለማል። በልግ ያለማል። ቅድም በልግ ያለማል የመደበኛ ማህር ያለማልማት ነው። በስልጤ ዞን ምስራቅ ስልጢ ወረዳ በሌማት ትሩፋት ስራ ተጠቃሚ መሆን የጀመሩ አርሶ አደሮች ስራውን ለማስፋትና ለማሳደግ እየሰሩ እንደሚገኙም ተናግረዋል። ለኢቲቪ ዜና መሐመድ ራሕመቶ ወራቤ፣ ኢትዮጵያ።